ፊትህን የጸፋንህ ራስህን የመታንህ ማናችን ነን እስኪ ንገረን? እያሉ ተሳለቁበት። ከዚህም በኋላ እንደ ወረንጦና እንድዳን ሲታ እንደ መርፌና እንደ ወስፌ ያለ ሶስት መቶ ሺህ ያለው ስራ ወጥ አድርገው አክሊል ሰርተው ከፍላት አግብተው በጉጠት አንስተው ኢየሱስን ናዝራዊ ንጉስ እንጂ ነህ ዘውድ ይገባሃል ብለው በራሱ ላይ ደፉበት። ለአክሊለ ሶኩም ሰባ ሶስት ስቁረት ነበረው። ራሳቸውን እንደ መሮ ወርዳቸውን እንደ ሞረድ አራት ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው ሰባ ሶስት ችንካር ሰርተው በሰባ ሶስቱ ስቁረት አግብተው በራሱ ላይ ቢመቱበት ስጋ ለስጋ ገብቶ መሀል ልቡን ወጋው። አክሊለ ሶክ አሸክመው ከቤት ወደ አደባባይ እያመላለሱ ኢየሱስ ናዝራዊ፣ የአይሁድ ንጉሳቸው ሺህ ዓመት ያንግስህ፣ ስግደት ይገባሃል እያሉ እየሰገዱ ምራቃቸውን ተፉበት፣ ተሳለቁበት። ሊቶስጥራ የሚባል የእንጨት ሀገር አለ። ከዚያ ስምንት እጽዋት ቆርጠው ቁመታቸውን ሰባት ክንድ ከስንዝር ወርዳቸውን ሶስት ክንድ ከስንዝር መስቀል ሰሩ። እጽዋቱም አራት ጸበለስ፣ አምስተኛ ጸዘይት፣ ስድስተኛ ጸወይራ ሰባተኛ እፀ ስርናይ ስምንተኛ እፀ ከርካ ናቸው። እንድም ሰባት ናቸው። ዘይቱንና ወይራውን አንድነት ያጸድቁታል። ዘይቱን ቆርጠው ወደ ታች ልጠው ወይራውን ቆርጠው ወደ ላይ ልጠው ዘይቱን ፈልፍለው ወይራውን አሹለው በዘይቱ ላይ ተክለው የዘይቱን ልጥ ወደ ወይራው የወይራውን ልጥ ወደ ዘይቱ አስረው ቢተውት ጸርቆ ለምልሞ ከዘይቱ ጣይ መዓዛ ዘለግታ ከወይራው ኃይል ጽን ይገኝበታል። ጻሰናዬንም ቢታዊት ሰሎሞን አረጋዊን ዘእም ሐቲሶን ይትገዘም ወበጎልጎታ ይተከል ብሎ ነበርና ሰባተኛ ጸወይን ነው። በለሶችስ የተገኙ ቢሉ ሳወል ልጁ ቢታመምበት ካህናቱን አስጠርቶ ለአንተ ሀገር አይደላችሁ አልገዛችሁ፣ ፈረስ አይደላችሁ አልጋልባችሁ፣ ልጄን ፈውስልኝ ወይም አዱንልኝ ቢላቸው ይህማ እንዴት ይቻለናል? ይልቅስ እንምከርህ፣ የንስሩን ግልገል ከግንብ ዝጋበት። ንስሩም ልጁን ወዳጅ ነውና ሀገር ለሀገር እየዞረ ሲጮህ ግልገሉም ከግንብ ውስጥ ሆኖ የአባቱን ጮህ ሰምቶ ይጮሃል። አባቱም የልጁን ጮህ ሰምቶ ከገነት ዕፀ በለስን አምጥቶ በግንቡ ላይ ሲጥልበት ግንቡ ይሰበራል። ልጁን ይዞ ይሄዳል። አንተም ከበለሱ አሽተህ ልጅህን ስትቀባው ይፈወስልሃል ቢሉት አደረገ። ተፈወሰለት። በለስንም ከተክል ቦታ ቢያስተክለው ጸደቀ። ሰሎሞንም ቤተ መቅደስን ሲሰራ እንደ ባሪያ የሚገዛቸው ሰባት መቶ ልቡሳነ ስጋ ጋንንት ነበሩትና እንጨት ቆርጣችሁ አምጡ ቢላቸው ሊቆርጧት ቢሄዱ እንደ እሳት ፈጀቻቸው። እንዲህ ያለች እንጨት አግኝተን ልንቆርጣት ብንሄድ እንደ እሳት ፈጀችን አሉት። ሰው ሰዱ አስቆርጦ አስመጣው። መድረክ ቢያደርገው ረዘመ፣ መቃን ቢያደርገው አጠረ። እንዳይቆርጠው አሳዝኖት ከአደባባይ አኖረው። የኢትዮጵያ ንግስት ማክዳ የምትባል ዘንዶ ስታስገድል ደሞ ቢነካት በእግሯ እንደ ፍየል ቀንድ ያለ ወጥቶባት ነበርና ነበር እና የሰሎሞንን ጥበብ አይቼ እግሬን ተፈውሼ ልምጣ ብሎ ብዙ ሰራዊት አስከትሏ ኢየሩሳሌም ሄደች። ከአደባባዩ ድንኳን አስተክላ ስትኖር የንጉሱን ባለሟል ንገርልኝ አለችው። እሷም የእግሯን መዘርዘር የመልኳን ማማር አይቶ ጃኖሆይ ጃን ሆይ፣ ከአንተ የማይመጣ የለም። መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ ሴት መታለች አለው። ይህ ባይገኝባት ትቀጣለህ፣ እስኪ ጥራት ብሎ ስትገባ ያ ከአደባባይ የወደቀው እንጨት ስትራመደው ቢነካት በእግሯ የነበረው ወደቀላት። ለገረዷ ይህን ያዡ ብላ ገባች። ሰሎሞንም ምን ብለህ ነበር ንሳ ባለ ወግ ጥራ ብሎ ቢቆጣ፣ ጃኖ ሆይ አሁን ነበረብኝ ከደጅ ይህ የወደቀ እንጨት ይነካኝ ወደቀልኝ። አሁንስ እንዲህ ያለውን ጥሏልን? ብላ እሷ አንድ ብር ሰሎሞን አንድ ብር በሁለት ብር ለበጡት ከሰሎሞን በኋላ የነገሱት ነገሥታትም ሀያ ስምንት ናቸው። በየዘመናቸው አንዳንድ ታምራት እየሰራላቸው አንዳንድ ብር የለብጡት ነበር። በሰላሳ ብር ለብጠው ይህን የነካ ርጉም ይሆን ብለው ከቤተ መቅደስ አኖሩት። ጌታችን የተሸጠ ዕለት አይሁድ ቀርፈው ለይሁዳ ሰጡት። ርግመቱ በይሁዳ ደረሰ። እንድም ሰሎሞን ጠላት ተነሳበት። ዘመቻ ሲሄድ አዕዋፍን ሁሉ በጥበቡ ይገዛቸው ነበር ፀሐይ እንዳይመታው ክንፋቸውን ጋርደውለት ሲጓዙ አንድ ንስር አልገዛም ብሎ ይሄደ። ሰሎሞንም የንስሩን ግልገል ከግንቡ ውስጥ ዘጋበት። አባትየውም ንስር ከገነት ጸበለ ስን አምጥቶ ከግንቡ ላይ ቢጥልበት ግንቡ ተናደ፣ ልጁን ይዞ ይሄደ። ሁለተኛ ከዚህም በኋላ በሀገረ ሎጥ የነበሩ ሰዎች ጎን እየቀደዱ ጥርስ እያወለቁ ያወስቡ ነበር። የሎጥም ሁለት ሴቶች ልጆች ነበሩትና ከሊ ከክፎች እንዳይጋቡ ብሎ ከወንድ ከልክሏቸው ሲኖር፣ እነሱም አባታችን ልጅ እንዳንወልድ ከወንድ ከልክሎ ሊኖር ነው ብለው ጠጅ አረቂ አጠጥተው ከመካከላቸው አስተኙት። በግብረ ስጋ ቢገናኛቸው ሁለቱም ጸነሱ። ሎጥም ወደ አብርሃም ሂዶ እንዲህ ያለ መከራ አግኝቶኛልና ምከረኝ ቢለው፣ በለሱን ቆርጠህ በእሳት አክስለህ ተክለህ አልቅስበት፣ ጸድቆ ለምልሞ ቢገኝ እግዚአብሔር እንደታረቀህ በዚህ እወቀው ባይጸድቅ ግን ዘወትር አልቅስበት ቢለው አደረገ። ጸድቆ ለምድሞ ተገኘ እግዚአብሔር እንደ ታረቀው አወቀው። ሶስተኛ እስክንድር ገነት ላይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ፈረሲቱም እንደ እርሷ አራት እግር እንደ አባቱ ሁለት ክንፍ ያለውን ንስር ብትወልድ በስጋ አሳደገው። እስክንድርም አርባ ቀን ሱባኤ ገባ። ንስሩን ሶስት ቀን ከምግብ ከለከለው። ሥጋ በዘንግ አስሮ በንስሩ ላይ ተቀምጦ አሻቅቦ ቢያሳየው፣ ያን በላለሁ እያለ ይዞት ገነት ገባ። ንስሩን ከበለስ አስሮ ወደ መሃል ሲገባ ጠባቂው አስራፊ መልአክ ማነህ? የት ትገባለህ? ቢለው እኔ እስክንድር ነኝ፣ የእናት አባቴን አገር ላይ አትመጣሁ ቢለው በጾም በጸሎት ተጸምዶ የሚኖሩ አበው ቅዱሳን ሳይገቡ አጠገቧ ይኖራሉ፣ አንተ በፍልስፍና በጥበብህ ገባህ ብሎ የብርሃን ሰይፍ ቢያሳየው ደንግጦ ከንስሩ ላይ ወጣ። በዘንግ ያለውን ሥጋ አቆልቁሎ ቢያሳየው ንስሩ እስክንድርንና ጸበለሱን ይዟቸው ወደ ኢየሩሳሌም አደባባይ ወረደ። ጸበለሱም ንጹሕ ድንቅ ድንቅ እየሸተተ ሰውኑ ሁሉ ሥራ ቢያስፈታ በዮርዳኖስ ወስዳችሁ ጣሉት አላቸው። ቢጥሉት አቆልቁሎ መውረዱን ትቶ አሻቅቦ ወጣ። እስክንድርም ይህ ጸበለስ ነገር ያለው ነው ብሎ ከተክል ቦታ ቢያስተክለው ጸደቀ። አራተኛ ዕፀ በለስ፣ አምስተኛ ዕፀ ዘይት፣ ስድስተኛ ዕፀ ከርካ፣ ሰባተኛ ዕፀ ወይን። ጌታችን የተሰቀለባቸው እፅዋት እሊህ ናቸው። አይሁድም እሊህን በሙሻ ዘራ እንዳደርገው በብረት ቸንክረው ጌታችንን አሸክመው ወደ ቀራኒዎስ ሲወስዱት በኋላው ያሉት ቶሎ ቶሎ አትሄድም ብለው ሲገፉት በልቡ ይወድቃል። በፊቱ ያሉት ዝግ ብለህ አትሄድም ምን ያስቸኩላል ብለው ሲገፉት በጀርባው ይወድቃል። እንዲህ እያደረጉ ከሊቶስጥራ እስከ ቀራንዮ ድረስ 136 ጊዜ በምድር ላይ ጣሉት። መስቀሉ እጅግ እርጥብ ነበርና ጌታችን እጅግ ደከመው። ዛሬም የክርስቲያን ልጆ ልጅ በሰባት ጊዜያት በ12 አቡነ ዘበ ሰማያት ይሰግዱ ዘንድ ይገባል። በእያንዳንዱ አቡነ ዘበ ሰማያት ሶስት ሶስት ጊዜ ቢሰግዱ 36 ይሆናል። አንድም ራሳቸውን እንደመሮ ወርዳቸውን እንደ ሞረድ አራት ማዕዘን፣ ቁመታቸውን ክንድ ከስንዝር፣ ስለታቸውን እንደ ወስፌ አምስት ችንካር ሰርተው ሳዶር በሚባል ሽንካር ቀኝ እጁን አላዶር በሚባል ችንካር ግራ እጁን ከግማደ መስቀሉ አንድ አድርገው ቸነከሩት። አደራ በሚባል ችንካር መሃል ልቡን ቸነከሩት። ዳናት በሚባል ችንካር ሁለት እግሩን ከእግረ መስቀል ጋር ቸነከሩት። ሮዳስ በሚባል ችንካር ደረቱን ቸነከሩት። በአዳም ራስ ላይ ታላቅ ዛፍ በቅሎ ነበር። ቆርጠው ስሩን እንደ ሙቀጫ ፈልፍለው የመስቀሉን እግር አሹለው ከዚያ አግብተው በብረት ጀንክረው ቀትር ሲሆን ቢሰቅሉት ከግርፋቱ ብዛት የተነሳ ስጋው አልቆ ነበር እና የጎኑ አጥንት በረዶ መሰለ። የጎኑን አጥንት እየቆጠሩ ራቃቸውን እየተፉ ተሳለቁበት። ጌታችንም አስራ ሶስቱን ሕማማተ መስቀል ከተቀበለ በኋላ በጊዜ የተሳቱ ሰዓት ውሃ ጠማኝ አላቸው። አይሁድም ይህ ዕብራዊ ውሃ ጠማኝ አለ። ጲላጦስ ተመራምሮ ሲያድ ነው ቶሎ የሚገለውን ነገር ምን እንስጠው አሉ። ኩሉ የኖረ ቡሆ መጻጻ ብናጠጣው ቶሎ ይሞታል ብለው መከሩበት። መጻጻውስ ምንድን ነው ቢሉ የስንዴና ወይን ቅርጽን ነው። ስለምን ያመጡት ነበር ቢሉ በዘመናቸው ፀይሞረሞት ይበዛባቸው ነበር። ሊሞቱ አርባ ቀን ሲቀር የሚቀበሩበትን ጉድጓድ ቆፍረው ሲያበቁ ከመጺጹ ሲያቀምሷቸው ነፍሳ ከስጋቸው ይለይላቸው ነበርና ስለዚህ ያመጹታል። አንድም የበሉት የጠጡት አልስማማ ባላቸው ጊዜ ከመጺጹ ሲቀምሱ ይስማማቸው ነበርና ስለዚህ ያመጹት ነበር። ኩሉ ከርቤ አዞከል አምቡላ በናግሬ ብናጠጣው ይሞታል አሉ። ኩሉ አይሁድ የዞን አሞት ብናጠጣው ይሞታል አሉ። እንዲህ ብለው ከመከሩ በኋላ እኔ ያልኩት ይሆን እኔ ያልኩት ይሆን እያሉ ይጣሉ። አንድ ክፉ ተነስቶ ምን ያጣላችኋል? ይልቅስ ሁሉንም ብታጠጡት ይሞታል አላቸው። የኖረ ብሆ መጻጻ ከባልቴት ቤት፣ ከርቤ አዞከል አምቡላ በናግሬ ከነገስታት ቤት፣ የዝሆን ሐሞት ከአዳኞች ቤት ተገኘ። አይሁድም እኒህን በማሰሮ አንድነት ሰብቀው ችቦ ሙሉ የሐር ጎፍላ ነክረው መስቀሉ ርቋቸው ነበርና በዘንጋ አስረው በቆጽለው ስቡ ደግፈው፣ አንተ እብራዊ ውሃ ጠማይ ትላለህ፣ ንሳ አመጣንልህ፣ ጠጣ አሉት። ጌታችንን ቢቀምሰው ምረቱ ጉረሮ የሚቆርጥ ሆነ፣ አልዋጠውም፤ መልሶ ተፋው። ምን ነው አይሁድስ ጨከኑበት! ጌታስ ስለምን ይህ ሁሉ መከራ ተቀበለ ቢሉ አይሁድ ጠልተውታልና በብዙ መከራ እንዲገሉት ነው። ጌታ ግን ሹመት በጀ እንዲሉ የሐና የቀያፋ የመንግሥት የክህነት ልብስ ጸጋ ነበራቸውና ወሰድኩባችሁ ሲል ነው። ሰሎሞንም በአክሊል ዛስተቀጸለት ወሙ አመለተ መራሁ አመለተ ፍሥሓ ልብ ብሎ ነበርና ትንቢቱን ለመፈጸም ነው። ሐሞት የኃጢአት አምሳል ነው። ሐሞት መራራ እንደሆነ ኃጢአትም ኋላ በፍዳ ጊዜ ይመራልና፣ አለመዋጡ መልሶ መጥፋቱ ኃጢአት በሠራችሁ ጊዜ አታውሉ አታሳድሩ፣ ዕለቱም በነሳ ትፉት ሲል ነው ምስጢሩ ግን ለአርያ ለቤዛ ነው። መናፍቃን፣ ካህናት አላውያን፣ መኳንንት ካህዲያን፣ ነገስታት ሃይማኖታችሁን ጣሉ፣ ፈጣሪያችሁን ካዱ፣ ለጣዖት ስገዱ ብለው እንደ እኔ የራሳችሁን እየመቱ አክሊለ ሦክ ግን እንዳሸክመው በብረት ቢቸነክሯችሁ መሪር ሐሞት ቢያጠጧችሁ፣ ዋጋችሁ በን በመንግስተ ሰማያት እንድሰጣችሁ መከራውን በትዕግስት ተቀበሉት እንጂ ሃይማኖታችሁን አትጣሉ ፈጣሪያችሁን አትካዱ ለጣዖት አትስገዱ ሲል ነው። አዳምና ሔዋንም ስተው ጸበለስን በልተው አጋንንት በገሃነመ እሳት አምስት ሺህ ከአምስት መቶ ዘመን የእሳት አክሊል የእሳት ግንድ አሸክመው በእሳት ችንካር ቸንክረው በእሳት መንዶ ራስ ራሳቸውን እየቀጠቀጡ ህምዛሞስ ሲያጠጧቸው ይኖሩ ነበርና የታም አዳምና ሔዋንን ለማዳን ይህን ሁሉ መከራ ተቀበለ። ከዚህ በኋላ በሰባት ክንድ ከስንዝር መስቀል እንደምን ሰቀሉት ቢሉ ሁለት ክንድ በተፈለፈለው ግንድ ገብቷል በሦስቱ ክንድ ከስንዝር አካሉ ተሰቅሎበታል አንዱ ክንድ ከስንዝር ከእግሩ በታች ስንዝሩ ከራሱ በላይ ቀርቷል ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ሙሴ እስራኤልን ስቅልተ ትርያ ለሕይወትከ ቅድማ አዕይንቲከ ብሎ ነበር ጌታ መንከመታ ለአልኩም እምድር ምድር ስብ ኩሎ ለሀባዊ የዘበ ሰማያት ብሎ ነበርና ትንቢቱን አምሳሉን ለመፈጸም ነው። ሙሴ እስራኤልን ከግብፅ አውጥቶ መና ከደመና እያወረደ ውሃ ከድንጋይ እያፈለቀ ይህን እግዚአብሔር የሰጣችሁን እየተመገባችሁ አመስግኑት ብሎ ደጋደጋውን ምድረ በዳውን ይዟቸው ሲሄድ እስራኤል ክፉዎች ነበሩና የደጋ ውርጭ ብዙ ነው እያረጋ በላን ደጋ ምንጩ ብዙ ነው እያፈለቀ ጠጣን። መና ከደመና ወረድኩላችሁ፣ ውሃ ከድንጋይ አፈለቅኩላችሁ ይለናል። አሁን ከቆላ ቢሆን ይህን ሁሉ ባልሰጠንም ነበር እያሉ እግዚአብሔርንም ሙሴንም አሙ። ጌታም ቆላተው ሳይፍጥ ከሚባል በረሃ ወርዶ መናውን ውሃውን ከወትሮ አብልጦ አወረድላቸውና ኃይሉን ክህሎቱን አሳይቶ ነዘረ አስነስቶ ጎድናቸውን እያስቀደደ አስፈጃቸው። ሙሴም አቤቱ ጌታዬ፣ አይዛብ እስራኤልን የሚመግባቸው ቢያጣ ከበረሃ አውርዶ አስፈጃቸው እንዳይሉ መድኃኒት ፈልግላቸው ብሎ ጸለየ። የታሚ ወዳጁን ጸሎት ፈጥኖ ይሰማልና ብርቱን እባባስ መስለህ በተራራ ላይ ተራዳ ተክለህ ብርቱን በዚያ ላይ ሰቅለህ አሳያቸው። ያን አይቶ ሰምቶ ያመነ ይዳን ያላመነ ይፈጸም አለው። ተራራው የቀራኒው አምሳል ነው። ተራዳው የመስቀል ብርት፣ የወልድ እግዚአብሔር እባብ፣ የዲያብሎስ ቁስሉ የኃጢአት መርዙ የመርገመ ሥጋ የመርገመ ነፍስ በረሃዊ የገህነመ እሳት አምሳል ነው። ያን አይተው ሰምተው ይዳኑ ማለቱ ስቅለተ ክርስቶስን አይተው ያመኑ ሐዋርያት፣ ሰምተው ያመኑ ሚመናን የመዳናቸው አምሳል ነው። ያላመኑ ይፈጸሙ ማለቱ ስቅለተ ክርስቶስን አይተው ያላመኑ አይሁድ፣ ሰምተው ያላመኑ አይዛብ ያለመዳናቸው አምሳል ነው። ነፍስ ያለው እባብ የገደላቸውን ሰዎች ነፍስ የሌለው ብርት እንዳዳናቸው በባሕሪው ሞት የሌለበት አምላክ ዲያብሎስ ያሰገራቸውን ነፍሳት ተሰቅሎ የማዳኑ አምሳል ነው። ስለምን ራሱን በብርት መሰለው ቢሉ ብርት ከቆላም ከደጋም አጠራቅሞ በአንድነት ይሰራል። እይታችንም ልደቱ ከቤተ መንግስት ከቤተ ክህነት ነውና፣ አንድም ብርት ጽሩይ ነው፣ ሲመቱት ከሩቅ ይሰማል የጌታም ልደቱ፣ ጥምቀቱ፣ ሞቱ፣ እርገቱ እስከ ምጽአት ድረስ ሲነገር ይኖራልና ስለዚህ ራሱን በብርጥ መሰለው። ትንቢቱን ያናገረ አምሳሉን ያስደረገ እርሱ ባወቀ አይደለምን? አንድም ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ምሰሶ የመሃል ዳኛ የወል እንዲሉ ጌታ ምሩ ማይከል እግዚአብሔር ወሰብ ነውና ሰባቱን መስተጻራን ለማስታረቅ ነው። ሰውንና እግዚአብሔርን፣ ነፍስና ስጋን ሰማይና ምድርን መላእክት ናቸው። አንድም ገናው ትለጣውት እየሰው ምድርን በደም ሰማይን በጢስ አርክሷት ነበርና ጌታም 33 ዓመት ከሦስት ወር ግራ ቀኝ ተመላልሶ ምድርን በኪደተ እግሩ ቀደሳ። ሰማይን እንዲቀድስ በአየር ያሉ አጋንንትን እንዳወረደ ሲያጠይቅ ከምድር ከፍ ከሰማይ ዝቅ ብሎ በቀራንዮ ተሰቀለ።